ለመሆኑ በቲክቶክ ገንዘብ ማግኘት ይቻላል? ይቻላል። ዛሬ በዚህ ቪዲዮ የምነግራችሁ ስለ ቲክቶክ ነው። በጣም በርካታ ሰዎች እርግጠኛ ነኝ ስልካችሁ ላይ አሁን ቲክቶክን ደይቱ ላይ ተጠቀሙታላችሁ። ነገር ግን ገቢ ማግኛ ዘጠኝ የተለያዩ አማራጮች እንዳሉት ታውቃላችሁ? በጣም ብዙ ሰዎች ግቡና፣ ጌም ተጫወቱ፣ እንደዚህ ስታረጉ ታገኛላችሁ ብር ይሏቸዋል። እኔ ግን ዛሬ ከዚህ ጌም ከመጫወት ጀምሮ እዚ ያሉትን እኛ ሀገር ጭምር የማይታወቁ እጅግ በጣም በጣም አስገራሚ የሆኑ ዘጠኝ በተለያየ መንገድ ገንዘብ የምታገኙባቸውን አማራጮች በዝርዝር አሳያችኋል እርግጠኛ ነኝ ይህን ቪዲዮስ ከመጨረሻ ከተከታተላችሁ ከመሃል አንዱ ከእናንተ ጋር ፊት ሊያደርግ ልትሰሩ ትችላላችሁ። ዲስክሌመር አሁን የምነግራችሁ የገንዘብ ማግኛ የቲክቶክ አማራጮች እንዳላችሁበት ሀገር እንዳላችሁበት ቦታ እንዳላችሁ የቲክቶክ ፎሎወርስ የሚወሰን ነው እኔ አሁን ከ400 ሺህ በላይ ፎሎወርስ አለኝ ቲክታክ ላይ ይህንን ቪዲዮ በምሰራበት ሰዓት ዘጠኙም የገንዘብ ማግኛ አማራጮች በርተውልኛል። ዘጠኙንም ሞክሬያቸዋለሁ። ስለዚህ የሞከርኩትን፣ የሰራሁትን፣ ያገኘሁትን የምነግራችሁ ለ ይህንን ቻናሌ ሰብስክራይብ በማድረግ የደወል ምልክቷን መጫናት መጫና ትዘንጉ። አቤል ብርሃኑ ሁላችሁ ቲክቶክም ስትገቡ ፎሎ ማድረግ አትርሱ። ሌላ አስረኛ አንደኛ ከበራ ስለማሳያ ከአንደኛው እንጂ አንደኛው እንግዲህ ሁላችሁም እንደምታውቁት በቪዲዮ ጌም በመጫወት ብር ማግኘት ነው። ይሄውም እንግዲህ ከሰዎች ነው ገንዘቡን የምታገኙት ከሚከታተሏችሁ ፎሎወሮች ነ እናንተ ገብታችሁ ከሌላ አንድ ሰው ጋር ቻሌንጅ በማድረግ እኔ ካሸነፈኝ ይህንን አደርጋለሁ፣ ካሸነፈ ይህንን አደርጋለሁ በማለት ላይፍ ጊፍቶችን መሰብሰብ ወይም ደግሞ ብቻችሁንም ላይቭ ገብታችሁ ስለምታውቁት ነገር ስላለበባችሁት ነገር ላይ ላይ በማውራት ሰዎች ደስ ብሏቸው ገንዘብ ላይቭ ጊፍት ይሰጧቸዋል ማለት ነው። ያ እንግዲህ ቀጥታ ከሰዎች ጋር የተመሰረተ ስለሆነ የገበያችሁ ሁኔታ ኢስ ዲፔንድ ኦን ዩ ላይቭ ስለዚህ ላይቭ ላይ እንደምታደርጉት አክቲቪቲ ይወሰናል። ሰዎች በጣም ከተደሰቱ ጥሩ ነገር ሰርታችኋል ብለው ካመኑ ብር ሊሰጧችሁ ይችላሉ፣ ወይም ደግሞ ላይሰጧችሁ ይችላሉ። ስለዚህ ይሄ ዲፔንድ የሚሆነው እናንተ ላይቭ ላይ ባላችሁ አክቲቪቲ። ሁለተኛው ቪዲዮ ጊፍት ነው። ይሄ ደግሞ ቅድም ካሳየኋችሁ በተቃራኒ ማለት ነው። የቅድሙ ላይቭ ጊፍት ነው ያየ ነው። ላይቭ ጊፍት ላይቭ ላይ ስትሆኑ ሰዎች የሚሰጧችሁ። ሁለተኛው ግን ቪዲዮ ጊፍት፣ ቪዲዮ ሰርታችሁ ፖስት አደርጋላችሁ። የሚያዝናና የሚያስተምር ዋሬ የሆነ ነገር ሊሆን ይችላል። ያንን ተመልክተው ሰዎች ደስ ካሏቸው ከጎን ያለውን አማራጭ ለመጠቀም ለእናንተ የቪዲዮ ጊፍት በቀጥታ ለቪዲዮቹ ጊፍት መስጠት ይችላሉ፣ ወይም ገንዘብ መስጠት ይችላሉ። ይህም ልክ ቀጥታ ከአንደኛው ጋር ካየነው ጋር ሪሌትድ ምክንያቱም ከሰዎች ኪስ ነው፣ ያን ከቲክቶክ ተጠቃሚው ኪስ ነው የምታገኙት ያንን ገንዘብ ማለት ነው። ስለዚህ ሞር ከፎሎወሮቻችሁ ጋር ያላችሁ ኢንተራክሽን ወሳኝ ነው ማለት ነው። ሶስተኛው ደግሞ ክሬቲቪቲ ቤታ ፕሮግራም ይባላል። ክሬቲቪቲ ቤታ ፕሮግራም በቅርብ እንግዲህ እንደምታውቁት፣ ቲክቶክ እንደተጀመረ አይከፍልም ነበረ። እንዲከፍል በተለያየ ጊዜ ጫና ይደረግበታል። በተለይ ከማስታወቂያ ያሉት ገንዘብ እንዲያጋራ በጣም በቢ ሚሊየን የሚቆጠር ዶላሮች ከማስታወቂያ ስለሚያገኝ ማለት ስለዚህ በመጀመሪያ ሰሞን የጀመረው ክሬተር ፈንድ የሚባ